ኮምፒውተርን በደንብ ለመጠቀም ብዙ ቪዲዮ ማየት ወይም ኮሌጅ መግባት አይጠበቅባችሁም። ይህንን ቪዲዮ ካያችሁ በቂ ነው። ቀጥታ ወደ ቪዲዮ እንሄዳለን። ምንድን ነው የዛሬ አሳቤ? ኮምፒውተር ማለት ራሱ ምን ማለት ነው? ኮምፒውተር ማለት ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ዛት አክሰፕት ፕሮሰስ ኤንድ ስቶሬ ዳታ ኦር ኢንፎርሜሽን የሆነን ዳታ መቀበል እናም ደግሞ ፕሮሰስ ማድረግ ከዛም በኋላ ደግሞ ስቶር አርጎ ሴቭ አድርጎ ማስቀመጥ ነው። የአንድ የኮምፒውተር አላማው በየትኛው ሚንስ ቢሆን በወርድ በሉት፣ በኤክሴል በሉት፣ በተለያየ በዳታ በምትጠቀሙት የተለያየ አፕሊኬሽኖች ይሁን ዋና አላማው መቀበል፣ ስቶር ማድረግ ከዛ ደግሞ ፕሮሰስ እያደረገ የምትፈልጉትን አላማ እንድትጠቀሙ ማድረግ ነው። ለዚህ ደግሞ ቀላል የሆኑ እና ለመጠቀም አመቺ የሆኑ ሾርት ከት ኪዎች እነማን ናቸው? እንዴት እንዴት ብናደርግ ነው በደንብ በቶሎ ደግሞ ልንጠቀም የምንችለው ማወቅ የምንችለው የሚለውን አሳያቸዋለሁ። አንደኛ እኚህ ኪቦርዶች ኪቦርድ ራሱ ክፍልፋዮች አሉት። የኪቦርዱ ያው ላፕቶፕ ነው። ይሄ የምታዩት ይሄ የምታዩት ላፕቶፕ የራሱ የሆነው የኪቦርድ ክፍልፋዮች አሉ። ከዚህ ከላፕቶፕ ወይም ከኮምፒውተር አብዛኛውን ፐርሰንት ዳታ ኢንፑት ለማድረግ የምንጠቀመው በኪቦርድ ነው። ይሄ ኪቦርድ ደግሞ መቶ ፐርሰንት ለማለት በማያሳፍር መልኩ ኢንፑት ማድረጊያችን ከሆነ የኪቦርድን ክፍልፋዮች ማወቅ በጣም ወሳኝነት አለው። ይህም ክፍልፋዮቹ ምን ምንድን ናቸው? በአራት ቦታ ይከፈላሉ። አንደኛው ፋንክሽን ኪ ይባላል። ሁለተኛው ስታንዳርድ ኪ ይባላል። ሶስተኛው ስፔሻል ኪ ይባላል። አራተኛውና የመጨረሻው አሮው ኪ ይባላል። ሶ ስፔሻል ኪ የምንላቸው ስታንዳርድ ፋንክሽናል ደግሞ አረው ኪ የሚባሉት እነማን ናቸው አንድ በአንድ እንያቸው ከነጠቅማቸው ጭምር ማለት ነው ለምሳሌ ስታንዳርድ ኪ የምንለው ሌተር ከኤ እዚች ጋር ይኸው ኤ አለች ከኤ እስከ ዜድ ድረስ ከኤ እስከ ዜድ ድረስ ይኸው ይህንን ሌተር እያንዳንዱንና እናም ደግሞ ነምበር ነምበር ይኸው ከአንድ እስከ እዚህ ጋር ዜሮ ድረስ እስካለው ነምበር ሌተር እናም ደግሞ ሲምቦሎችን በአንድ ላይ ሲምቦል የምንላቸው አት፣ ሃሽታግ፣ ዶላር፣ ፐርሰንት እናም ደግሞ ኮከብ እያሉ እንዲህ ብራኬት የመሳሰሉትን ነገሮች ጨምሮ እዚህ ጋር ያሉ እያንዳንዱ ሲምቦሎችን ጥቅማቸውንም ጨምር ያሳያችኋለሁ። ይህንን ሁሉ አንድ ላይ የሚይዘው ስታንዳርድ ኪ ይባላል። ይሄንን ሁሉ አንድ ላይ የሚይዘው ምን ተብሎ ይነገራል? ስታንዳርድ ኪ በማለት ይነገራል ማለት ነው። ስታንዳርድ ኪ ስታንዳርድ ኪ ምን ምን ይይዛል? እንዴት ነው አጠቃቀሙ? የሚለውን አሁን ሙሉ በሙሉ አሳያችኋለሁ። ሁለተኛው ደግሞ ስፔሻል ኪ ይባላል። ስፔሻል ኪ የምንላቸው በልዩነት የምንጠቀማቸው ማለት ነው፣ በልዩነት ስፔሻል። ታብ እዚህ ጋር አለ እንደምታዩት፣ ይኸው ይህ ታብ አለ፣ ካፕ ስሎክ አለ፣ ሺፍት አለ፣ ኮንትሮል አለ፣ ዊንዶ፣ አልት በዚህ በኩልም እና አልት እና ዊንዶ አሉ እና ደግሞ የተለያዩ ባክ ስፔስ፣ ዴሊት፣ ኢንሰርት፣ ኢንድ፣ ሆም፣ ኢስክ የሚባሉ ሺፍት የሚባሉ እኚህ ምንድን ናቸው? ጥቅማቸውንም ጭምር አሳያቸዋለሁ። ማሳይ ነው የሚሆነው። ስታንዳርድ ኪ ይባላል። እና ደግሞ አረውኬ የሚባለው አለ ይሄ ወደ ላይ የምትወስዱት ነው። ወደ ታች የምታወርዱት፣ ወደ ጎን፣ ወደ ግራ፣ ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች አሮኪ በመባል ይታወቃል። እነዚህ ደግሞ ሌላ የመጨረሻ ፋንክሽናል ኪ የምንለው ነው። ተመልከቱ። ፋንክሽናል ኪ እዚ ኢስክን አይጨምርም። ኤፍ ዋን ኤፍ ቱ ኤፍ ስሪ ኤፍ ፎር ፋይቭ ሄዶ አፕ ቱ ኤፍ ትዌልቭ ድረስ ያለው ፋንክሽናል ኪ ይባላል ማለት ነው። የነዚህ ጥቅሞች ምን ምንድን ናቸው? እኒያቸው አሁን ለምሳሌ ከስታንዳርድ ኪ ብንነሳ ስታንዳርድ ኪ ወርድ ነው ብለናል። ወርድ ተመልከቱ ይኸው ልንጽፍ ይጠቅመናል። ጻፍን ወርድ እና ደግሞ ሌተርም ከሌተር ቀጥሎ ወርድም ዋን ቲው ስሪ ፎር ፋይቭ ሲክስ ጻፍን። ከጻፍን በኋላ ሲምቦልም ስታንዳርድ ኪ ነው ብለናል። ሲምቦል ይኸው እንደምታዩት ተመልከቱ፣ ሲምቦል አት ሃሽታግ ይህንን ሁለት ቁጥር ስጽፉ ተመልከቱ፣ ሁለት ቁጥር ይኸው ሁለትን ነው እየጻፈ ያለው። ሲምቦል እንዴት ነው የምንጽፈው? ተመልከቱ፣ እዚህ ጋር ሺፍት አለች። ሺፍት ፕላስ ይሄው ሺፍት ፕላስ ይሄው ሁለቱን በአንዴ ከነካም በኋላ ሲምቦል እየጻፈልን ነው ማለት ነው። ሲምቦል ለመጻፍ ምንድነው የምናደርገው? ሺፍትን እንይዛለን። ዶላር ሳይን ነው መጻፍ የፈለግነው እዚያ አራት ቁጥር ላይ ዶላር ሳይን አለ። ሺፍት ፕላስ ሁለቱንም በአንዴ ይሄው ዶላር ሳይን ጻፈ ማለት ነው። የዚህ ስፔሻል ኪ ሌተር ነምበር ሲምቦል እንዴት እንደሚጻፍ አሳይቻቸዋለሁ። ከዛ በመቀጠል ደግሞ ስፔሻል ኪ ስፔሻል ኪ የሚባሉትን በሰፊው እናያቸዋለን። ስፔሻል ኪ ያው ተመልከቱ፣ አልት አለ ኮንትሮል አለ ለምሳሌ ሺፍት አሳይቻቸዋል። እኚህ በአብዛኛው ሾርት ከትኪ ነው የሚባሉት። ሺፍት፣ ኮንትሮል፣ አልት እና ደግሞ ሶስቱ ኮንትሮል አልት ሺፍት ሶስቱም ሾርት ከት ኪ ውስጥ ይካተታሉ። እኚ ስታን ስፔሻል ኪ ላይ ያሉትን ለምሳሌ ኮንትሮል ኮንትሮል ፕላስ ኤ ብንነካ ኮንትሮል ፕላስ ኤ ብንነካ ይሄንን የጻፍነውን ጽሁፍ ወዲያውኑ ሴሌክት ያደርግልናል። ተመልከቱ ተመልከቱ እዚህ ጋር ኮንትሮልን እና ኤን ያስኩኝ፣ ያው ሴሌክት አረጋለን ማለት ነው። ሁለተኛ ደግሞ ኮንትሮል ፕላስ ቢ ብነካ፣ ያው ቢ እዚህ ጋር አለ። ኮንትሮል ፕላስ ተመልከቱ። ቅድም ስሞል ነበር፣ አሁን ደግሞ ቦልድ አርጎልኛል እንደምታዩት። ሌላ ደግሞ ኮንትሮል ፕላስ ሲ ብነካ ኮንትሮል ፕላስ ሲ ሲ እዚ ጋር ከቪ ቀጥለዋለች። ሲ ነካውኝ ይኸው ኮፒ አርጎታል። ኮፒ ማድረጉን የምናቀው በምንድነው? እስቲ ኮንትሮል ፕላስ ቪ ልንካ። ፔስት እንደሚያደርግልኝ ላይ ማለት ነው። ኮፒ ያደረገውን ነገር ፔስት ማለት መደጋገም የኮንትሮል ፕላስ ቪ ተመልከቱ። ደግሜ ስነካ እዩ ኮንትሮል ፕላስ ሲነክቼ ኮፒ ያረኩትን ኮንትሮል ፕላስ ቪ ስነካ ይኸው እየደጋገመ ወሰደ ማለት ነው። የሆነ የጻፍነውን ጽሁፍ መደጋገም የምንፈልገውን ፓርት ሴሌክት እያደረግን መደጋገም እንችላለን በዚህ ከዛ ኮንትሮል ፕላስ አይ ብነካ ተመልከቱ። ኮንትሮል ፕላስ አይ እዚህ ኮንትሮልን ይዣታለው። ከዛ ደግሞ እዚህ አይን ነካለሁ። ኮንትሮል ፕላስ ኮንትሮል ፕላስ አይን ተመልከቱ። ቅድም ቀጥ ያለ ጽሁፍ የነበረው አሁን ተመልከቱ፣ ኢታሊክ ሆኖልኛል ማለት ነው። ኢታሊክ ጽሑፍ ላይ ተቀይሮልኛል። ከዛ ኮንትሮል ፕላስ ኤስን ልንካ ምን እንደሚያደርግ አሳያችኋለሁ። ኮንትሮል እዚህ ያለች ፕላስ ኤስ እዩ፣ ሴቭ እንድናደርግ መጣ ማለት ነው። ኮንትሮል ፕላስ ኤስ ሲመጣ ሴቭ በቀላሉ ማድረግ እንችላለን። አሁን የማውዝ ማውዝ ሳንጨምር እዚች ጋር ያለውን በመጠቀም ያው ዴስክቶፕ ላይ ነው ማስቀመጥ ምፈልገው አልኩኝ። ኦር ዴስክቶፕ ላይ ላስቀምጠው ይሄንን አሁን የሰራውትን ፋይል ከዛ በኋላ እዚህ የፋይል ኔሙ ሾርት ከት ኪ ዩዝ ኦፍ ሾርት ከት ኪ ብዬ ብጽፍ ከዛ በኋላ እዚህ መጥቼ ሴቭ ማድረግ ነው ቀጥታ ከን የሚጠበቀው። የሰራችሁትን ፋይል ኔም እዚህ ትሰጣላችሁ፣ ከዛ እዚህ ትመርጣላችሁ፣ ቀጥታ ሴቭ ብላችሁ ትወጣላችሁ ማለት ነው። ያንን ያደረግነው በየትኛው ሾርትከት ነው? ኮንትሮል ፕላስ ኤስ ነው ማለት ነው። ከዛ ኮንትሮል ፕላስ ዋይ ስንነካ ተመልከቱ። ኮንትሮል እዚህ ጋር አለች። ዋይ ደግሞ እዚህ ጋር አለች ማለት ነው። ተመልከቱ ኮንትሮል ፕላስ ዋይ ስነካ፣ ኮንትሮል ፕላስ ኤ ናክቼ ሴሌክት አርጌ ኮንትሮል ፕላስ ዜድ ስነካ ተመልከቱ። ኮንትሮል ፕላስ ዜድ ስነካ ይኸው እያጠፋልኝ ነው ማለት ነው። ኮንትሮል ፕላስ ዜድ ምን ማድረጊያ ነው? ማጥፊያ። ተመልከቱ አንዴ አንዴ እየነካው በሄድኩ ቁጥር እያጠፋልኝ ነው ማለት ነው። ከዛ ኮንትሮል ፕላስ ዋይ ደግሞ መመለሻ ነው። ኮንትሮል ፕላስ ዜድ ሬዲውን፣ ኮንትሮል ፕላስ ዋይ ደግሞ አንዱ ተብሎ ይታወቃል። ኮንትሮል ፕላስ ተመልከቱ። ዋይ ስነካ ቅድም የወሰደው መመለስ አለበት። ቅድም ያጠፋ ነውን እየመለስ ተመልከቱት። ማይጠቅም ጽሁፍ ነው ግን እየጻፍኩ ያሳያችሁ ኔተር ነምበር እና ደግሞ ስፔሻል ካራክተሮችን በመጠቀም እንዴት መጻፍ እንዳለብን ለማሳየት የጻፍኩት ጽሁፍ ነበር። ቅድም ይህንን ጽሁፍ በኮንትሮል ፕላስ ዜድ ካጠፋን በኋላ ኮንትሮል ፕላስ ዜድ እየነካን አጥፍተን ነበር። ኮንትሮል ፕላስ ዜድ እየነካን ተመልከቱ፣ እንዲህ በአንድ ያጠፋ ነውን። ኮንትሮል ፕላስ ዋይ ደግሞ እየነካን ይኸው ተመልከቱ፣ ይኸው መልሰን ነበር ማለት። ተመልከቱ እንዴት አድርጎ እንደመለሰልኝ ዜድ ያጠፋል። ኮንትሮል እና ዜድን በአንድ ላይ ስንነካ ዋይ ደግሞ ይመልሳል ማለት ነው። ይሄ የስፔሻል ኪ ካራክተሮች ናቸው። ካራክተር ኦፍ ስፔሻል ኪ በመባል ይታወቃሉ። ከዛ ምንድን ነው የምናደርገው? የሆነ ጽሑፍ እዚህ ጋር ቢጎድል አሁን ለምሳሌ እዚህ መሃል ከእዚህ እዚህ ስምንት ከስምንት ቀድሜ ሰባትን ዘለይ ያለውን እንበል እዚህ ጋር በማውዝ ማውዝ ባይኖረን ምንድን ነው የምናደርገው? አሮኪ የሚባለውን ተመልከቱ። ወደ ግራ እየተጫንኩኝ የካርሰሯ ምልክት አየር ላይ ከስምንት በፊት እንድትሆን አደርጋለሁ። ከዛ ሰባትን ተመልከቱ። ሰባትን ደጋግሜ ምጽፍበትን በምንድን ነው የሄድኩት? በአሮኪ ከዛ እንዲህ አየር ላይ ዘጠኝ ጋር ሆኜ ወጣዊ ማለት ነው። በዚህ ገባው። በዚህ ከስምንት ቀድሜ ለመግባት ይሄንን ተጠቀምኩ። ወደኋላ ኋላ ለመመለስ ይሄንን ተጠቀምኩ። ወደ ላይ ልወጣ ብፈልገውን ከርሰሯን ተመልከቷት፣ ተመልከቷት ቺ ከርሰሯ ወደ ላይ እየሄደች ነው ማለት ነው። ወደ ታች ደግሞ በዚህ ወርዳለውኝ። የአሮኪ ጥቅም ይሄንን ይመስላል። ፋንክሽናል ኪ ደግሞ በአብዛኛው የምንጠቀመው ኮምፒውተራችንን ስታርታፕ እያደረግን እና ደግሞ ከዋይፋይ ጋር ኮኔክት አድርገን ዳታ በምንጠቀምበት ጊዜ የተለያዩ ነገሮችን ማስተካከል፣ ሲስተም ማስተካከል ላይ ነው እሱ። ከኔትወርክ ጋር ተያይዞ የምንጠቀማቸው ናቸው። ከዛ አልጨረስኩኝም ስፔሻል ኪዎችን ስፔሻሊቲ አሁን፣ ለምሳሌ ሺፍት ምንድን ነው ስራው? ሺፍትን ተጭነን የሆነ ቁጥር እንጻፍ። ሺፍት ፕላስ ኤ ብጽፍ ተመልከቱ፣ ኤ ካፒታል ሌተር ነው ማለት ነው የሚጽፈው። ሺፍት ፕላስ ኤ። አሁን ኤን ዝም ብዬ ስነካ ተመልከቱ፣ ተመልከቱ፣ እስሞ ላይ ነው እየጻፈ ያለው። ይህንን በአንዴ እንዲህ ሽፍት እያያዝን ጽሁፍ ልንጽፍ ስንፈልግ አሁን ሽፍት እያያዝን ኤ ሽፍት እያያዝን ቢ እያደረግን መሄድ አንችልም። በጣም አዝጋሚ የሆነ ፍጥነት ነው የሚኖረን። ስለዚህ ምንድን ነው የምናደርገው? ሌላም ደግሞ መፍትሄ አለ። ካፕስሎክ የሚባል ነገር አለ። እዛው ላይ እዛ፣ ስፔሻል ኪ ላይ ካፕስሎክ አለ። እንዲህ ይኸው አበራውት ማለት ነው። እሱን አብርቻ አሁን የፈለግኩትን ጽሁፍ ብጽፍ ተመልከቱ ተመልከቱ ሁሉም ካፒታል ሌተር ነው የሚጽፍልኝ ተመልከቱ ካፕ ስሎኩን ባጠፋስ ባጠፋ ስሞል ሌተር ነው የሚጽፍልኝ ተመልከቱ ካፕስሎክ እንደጠፋ ካፕስሎክ ሳይበራ ካፒታል ለማድረግ ብፈልግ ምንድን ነው የምጽፈው ይኸው ሺፍት ፕላስ እያልኩ ነው ሺፍት ፕላስ ሺፍት ፕላስ እያልኩ ስጽፍ ይኸው ሺፍት ፕላስ ኤፍ እየነካው እንዲህ አደረግኩኝ ማለት ነው። ሁለቱም ጥቅማቸው ምንድን ነው? ካፕስሎክ ያለምንም ልፋት አንዴ ኦን አርገን ብራኑን ካበራ በኋላ መጽሐፍ፣ ያኛው ደግሞ እየተጫንን እየለፋን የምንጽፍበት ዘዴ ነው ማለት ነው። ከዛ በመቀጠል ስፔስ ባር አለ። ይሄ ስፔስ ባር ጥቅሙ ተመልከቱ። የሆነ ጽሁፍ እየጻፍን ጋፕ ለመስጠት እዚህ ጋር አሁን ለምሳሌ ጋፕ ልሰጥ ፈልግ ያለው ይሄው ስፔስ ባር አንዴ ተጭኜ ጋፕ፣ በኤፍ እና በጂ መካከል ያለውን ጋፕ ይሁ ማለት ነው። ጋፕ ሰጠው እና ደግሞ ታብ ይሄም፣ ስፔሻል ኪ ውስጥ ነው የሚመደበው። ይሄው ታብ አለ እሱን ስነካ ምንድን ነው የሚያደርገው? እሱም ስፔስ ነው የሚሰጠው፣ ግን ተመልከቱ በስፔስ ባር በዚህ በስፔስ ባር በትልቁ በስፔስ ባር የሰጠነው ጋፕ በጣም ትንሽዬ ነበር፣ ከዚች እስከዚች ነበር። አንዴ ታብን ስነካ ግን ዘሎ እዚ ጋር ደረሰ ማለት ነው። ሰፋፊ የሆኑ ስፔስ ለመስጠት በጽሁፎች መካከል ላይ ሰፊ የሆኑ ስፔስ ለመስጠት ታብ እነካለን። ያው ታብን አንዴ አንዴ ስነካ የሄደበትን ርቀት ተመልከቱ። ታብን አንዴ ስነካ የሚሄድበትን ርቀት ተመልከቱ በአንዴ ከዛ ግን ስፔስ ባርን ስነካ መሄድበትን ርቀት ተመልከቱ። በጣም ትንሽ የስም ጋፕ ነው የሚሰጠው። ትንሽ ትንሽ እዬ እዚህ ጋር በቂ ነው ብሎ ነው ወደታች የወረደው። በጣም ትንሽ ጋፕ ነው የሚሰጠው። እዚህ ጋር ተመልከቱ። ስፔስ ባርን ስፔስ ባር እና ታብ ሁለቱም ጥቅማቸው ስፔስ ለመስጠት ሲሆን ይሄና ይሄ ስፔስ ለመስጠት ሲሆን፣ ታብ በጣም ሰፊ ስፔስ ነው የሚሰጠው። ስፔስ ባር ደግሞ በጣም ትንሽዬ ክፍተት ነው የሚሰጠው ወይም ስፔስ ነው የሚሰጠው ማለት ነው። ጥቅማቸው ይሄ ነው። ከዛ ባክ ስፔስ አለ። ተመልከቱ፣ እያንዳንዱን የስፔሻል ኪ ካራክተሮቻቸው ነው እየነገርኩ ያለው። ተመልከቱ፣ ይሄ ባክ ስፔስ። ባክ ስፔስ ከስሙም እንደምንረዳው ወደኋላ መመለስ ነው። እየተመለሰ ተመልከቱ ስፔስ ባር በነካን ቁጥር ወደ ኋላ እየተመለሰ እያጠፋ ይሄዳል ግን እንዲህ ከኋላ ነው የምናጠፋው በዚህ ከኋላ ወደፊት ከኋላ ወደፊት ከቀኝ ከቀኛችን ከዚህ ከቀኝ በኩል ወደ ግራ በኩል እያጠፋ ነው የሚሄደው ማ ባክ ስፔስ ዲሌትን ስትነኩስ ዲሌት ስትነኩ ለምሳሌ ዲሌትን ስትነኩ ደግሞ ከዚህ ከዚህ ከቀኝ በኩል ከዚህ ከግራ በኩል ወደ ቀኝ በኩል ነው የሚያጠፋው ተመልከቱ ለዛ ዲሌትን እየነካው ነው ግን ዲሌት አሁን እዚ ያለ ምንም እያጠፋ አይደለም ምንም አላጠፋልኝም ምክንያቱም ከኋላው በኩል ምንም የሚጠፋ ነገር ስለሌለም በአሮው ኪ ይኸው እዚህ ጋር ከርሰሯን ተመልከቷት ከርሰሯን እዚች ጋር አምጥቼ ከርሰሯ ምልክቷን እዚች ጋር አምጥቼ ለየውኝ። ከዛ በኋላ በዲሌት እናጥፋ። ቆይ በዲሌት ዲሌትን ይዤ ያለው ዲሌትን ይዤ ተመልከቱ። አንዴ ስነካ እየጠፋ ነው፣ ጫን ስል ይጠፋል ማለት ነው። ከኋላ ያለውን አጥፍቼ ጨረስኩኝ። ዲሌት ጨረስ። ግን ይሄንም መልፋት አይጠበቅብንም። አንድ ነገር ለመደለት ስንፈልግ በአንዴ ምንድን ነው የምናደርገው? ኮንትሮልን እነካለን። ኮንትሮልን ለክተን ምንድን ነው የምናደርገው ሺፍትን በአንዴ መንካት ኮንትሮል ፕላስ ኤ አርገን ሴሌክት አደረገ ሁሉም ሴሌክት ከሆነ በኋላ እዚች ጋር ኮንትሮልን እንይዛትና ሺፍት አጠገ በኋላ ይሄው ሺፍት ይሄው ኮንትሮል ሁለቱንም በአንዴ ይሄው ሺፍት ሺፍት እዚህ አለ እናም ደግሞ ሺፍት እዚህም አለ ሺፍትን ይዘን በአንዴ ዲሌትን ስንነካ ሙሉ በአንዴ እንደሚጠፋ ተመልከቱ። አንዴ ብቻ ሺፍት ፕላስ ሺፍት ፕላስ እንዲዤ ዲሌትን ጫን ሳረግ ሙሉ ይጠፋል። ተመልከቱ። ዲሌት ለማድረግ በባክ ስፔስም በዲሌትም አንዳንድ እየደለቱ ወደ ኋላ እና ወደፊት መልፋት አይጠበቅብንም። የሆነ ጽሑፍ መካከል ላይ ለምሳሌ ጂን ተሳስቼ ከኋላ ጂ ያለች ጄን ተሳስቼ ብጽፍ አንዴ በባክ ስፔስ እንዲህ ሳጠፋ ጄ ትጠፋለች። እና ደግሞ አሁን ለምሳሌ ስማችሁን ጽፋችሁ በስማችሁ መሀል ላይ ማይሆን ፊደል ከገባ ወይም ከፊት ማይሆን ነገር ከጻፋችሁ ተሳስቼ ከፊት የትኛውም ጊዜ እስሞ ላይ አይጻፍም፣ በካፒታል ሌተር ነው የሚጀምረው። ስለዚህ እችን ላጠፋ ፈለግኩኝና ከፊት ለፊት መለስኳት። ከፊት ከመለስኩኝ በኋላ በዲሌት አንዴ ሳረቅ ኤች ጠፋች። ካፕስሎ ከብርቼ ኤችን ካፒታል አደርጋለሁ። ከዛ በአሮው ኪ ተመልሼ ይወጣለሁ። እንደዛ ለማስተካከል እስካልሆነ ድረስ ዲሌትና ባክ ስፔስ እንዲህ አንዴ ለመመለስ መሀል ላይ የሆነ ችግር ካለ ለማጥፋት እስካልሆነ ድረስ ሙሉ ጽሁፉን ለማጥፋት ስትፈልጉ ሽፍትና አንዴውኑ ከዛ ዲሌትን በመንካት ሙልጭ ማድረግ ነው። ከዛ ሌላ ጥቅማቸውን እና የኪቦርዱን ልዩነት በስንት በስንት እንደሚከፈሉ አሳይቻችኋለሁ በቀላሉ ከዛ ጎበዝ ፀሐፊ እየሆናችሁ እዚህ ጋር ያለውን ሌተሮች እንዴት እንደምትጠቀሙ ጥቅማቸውን እንዴት እንደምትጽፉ አሳይቻችኋለሁ። በጣም ቀላል ነው። ጥያቄ ካለ ጠይቁኝ። ይኸውን እንትን ላይ ነው ያለ ነው። ወርድ ላይ ወርድ ላይ ያለውን ሴቭ ለማድረግ አሳይቻችኋለሁ። ቅድም ሆም ላይ ገብታችሁ ፔጅ ሌአውቶችን ለማስተካከል እዚህ ጋር ሌአውት አለ። ሌአውት ላይ ገብታችሁ ፔጅ ሁለት ቦታ የሚደረግ ከሆነ ይኸው ኮለመን ጽሑፋችሁ ብዙ ሆነው እንደ ጋዜጣ ለማስተካከል ከፈለጋችሁ ሁለት ቦታ ስሪ ሶስት ቦታ ማለት ይችላለ። እኔ ጽሁፍ በጣም ትንሽ ስለሆነ ፔጅ ለመቁረጥ ምንም አያስፈልገኝም። ዋተር ማርክ ለማድረግ የተለያዩ ነገሮችን ለማስተካከል የፔጅ ፔጅ ሊያውት ገብታችሁ ጽሁፋችሁን እዚህ ጋር ማሽሞንመን ነው። ደቂቃው በጣም ስለበዛ ሊቆምብኝ ነው። ሌላ ጥያቄ ካላችሁ ጠይቁኝ፣ የፈለጋችሁትን፣ እኔ ደግሞ ሰርቼ መልሳለሁ። ላይክ ሰብስክራይብ አድርጉኝ። ቴንኪዩ